ሥራ አለመስራት ገብታችኋል። ቤት ውስጥ ምስቱን በስራ አያገዝም። ቤት ገብተው በቃ ቁንጭ ብቻ ነው ማዘዝ ብቻ ማዘዝ ብቻ ነው። የታለ ቡና፣ የታለ ሻይ፣ የታለ ውሃው፣ የታለ ተነስተ ታመጣ። አንተ እስኪ ቶለበሉ ሻይ ቡና አቅርቡ። ውሃው ስታመጣ ሻዩ ቆየሳ አንተጣ ሻዩ ተተነ ተለመመጣ ያልተዘጋጀ ነገር አንተ አዘጋጅ፣ ያልተቀዳም አንተ ቅዳ እዚህ ጋር አልተጠረገም አንተጠረግ ምን ችግር አለው? ስክ በል ስክ ተናነስ። እቤት ውስጥ ምን ምስራ ለመስራት ሁሉ ነገር ይቁጭበ ይቅርብልኝ። ንጉሥኑ ማለት የኩራት ምልክት ነው። ነቢዩ ሰለላሁ ዐለይሂ ወሰለም እቤት ውስጥ ያሉ ምን ነበር ባህሪያቸው ሲባሉ ከኔ ጋር አብሮ ኩሺና ማድቤት ነበሩ ከኔ ጋር እሳት ማቃጠል፣ ማማሰል፣ እንጀራ መጋገር በቃ ሰዓት ወቀህ የማድ ቤት ስራ ነበር የሚሰሩት፣ የኩሽላ ስራ። እቤትህ ውስጥ የቤት ስራ ማትሰራ ከሆነ የኩራት ምልክት ነው። አስተካከሊ ባህሪ። ስራ ስራ፣ ልብስ ጠብ፣ ቤት ጥረግ፣ የሚነጥፍ ነገር አንጥፍ፣ የሚታጠብ ምናምን፣ ልጆችን ማጠብ፣ ልጆችን ማልበስ፣ የልጆች ነገር ምን ሁል ሁሉ ነገር። ምስትህ እኮ ክቡር ነች፣ እ ባህሪያ ነች። እንዲ ምስት ሁሉ ነገር ብታሰራ ወይ የቀጠርካ ሰራተኛ ነች እንዲ እንዲህ አይደለም። እንዳንተ የተከበረች ነች። የጋራ ነገር ነው እና ቤት ውስጥ ያለው ስራ ለመስራት የኩራት ምልክት ነው ይላሉ። ሙስሊምም ሆናችሁ የሌላ እምነት ተከታይ ዛሬ በደንብ አዳምጡኝ ማለት ነው። አንድ ሰው ጠየቀኝ፣ ለምንድነው በእስልምና መጠጥ ሀራም የሆነው? በነገራችን ላይ የዚህን ጥያቄ መልስ ለመስጠት እኔ ብቁ አይደለሁ። እኔ ጋር ተማሪ ነኝ ማለት ነው። ግን ከማውቀው ነገር ላስታውሳችሁ። አንተ የምጠጣው መጠጥ ቢራና አረቄ፣ ቢራና አረቄ ለውሻ ቅዱስ ውስቲ ውሻ በጣም የተጠማች ውሃ የተጠማች ውሻ ለእሷ እስቲ ቅዱና ለእሷ አቅርቡላት። ውሻ ከጠጣች አንተም ጠጣል። አንተ ሀላለሁ። እስቲ አንድ ጥያቄ ሊጠይቅ፣ የሰው ልጅ የሰው ልጅ ጥንብ ያነሳል አነሳም? የሰው ልጅ ቆሻሻ ያነሳል አነሳም? የሆነ ነገር የጠነበ ነገር የሰው ልጅ ይበላል አይበላም? ውሻ ይበላል። ግን ውሻ ከጥንቡሉ የጠላችው ምግብ ምንድን ነው? መጠጥ ምንድን ነው ካልከኝ፣ ቢራና አረቄ ነው እንደውን እንደ እነሱን ተው እስቲ ጠላን ጠላ ለእናንተ ተው አልናገርም። ጠላን ለውሻ ቅዳለት። የተጠማ ውሻ ከጠጣ አንተም ጠጣ። ጥንብን የሚያነሳ ውሻ፣ ጥንብን የማይጠላ ውሻ፣ መጠጥን እንደ ጥንብ ያደረገ ውሻ። ውሻ እኮ መጠጥን ጥንብን ያደረገው፣ የሰው ልጅ ግን ጥንብን እያነሳው ነው። ውሻ እንኳን ጥንብ ነው ብሎ ነው እየሸሽቶ ያለችሁ። ይህን መጠጥ ማለት ነው ውሻ ጥንብ ነው ብላ ነው የሸሸችው፣ ያለችው እሷ እንኳን ጌታዋን ፈርታለች። የሰው ልጅ ግን ከጥንቡላ ጥንብን እያነሳ ነው። ከጥንቡላ ጥንብ ማለት ነው። የሰው ልጅ ቋቅ ብሎ የተፋውን ትንሽ እንኳን አይደብርም እንዴ? ብዙ ጊዜ ኢሳ ለምንድን ነው ላይቭ የማገባው እያላችሁ ነበረ። ከውስጥም በኮመንትም እያናገራችሁኝ ነው። በነገራችን ላይ ማለት ነው ለምንድን ነው ላይቭ ከፍተ ከመጣቀው ነገር ለምን አታስተላልፍም ብሉ ብዙ ሰው እያለኝ ነው። በነገራችን ላይ ማለት ነው። ግን ስልኬ እንኳን ላይፍ ላስገባ አያስተማምንም። ጭራሽ ላይቭ አስገባም። እንደው ሊገባ ራሱ ከወሰንኩኝ ገፍትሮ ነው የማያስወጣኝ እና ስልኬ ነው ትን ትንሽ የረበሸኝ እንጂ እገባ አለው ወላሂ። እና ስልኬ ነው እየረበሸኝ ያለው እኔ አደለሁም። ስልኬ ትንሽ አንድ የሆነ ጊዜ ወደቀ። ከዛን ጊዜ ጀምሮ በቃ ጤነኛ አይደለም በሽተኛ ነው። ቪዲዮ ራሱ በግድ ነው የሚቀዳበት እንኳን ላይቭ ሊገባ ወላ ሰላም አለይኩም ራህመቱላ በረካቱ። ሰላም እንደምን ቆያችሁ? በያላችሁበት ሰላማችሁ ይብዛ። በእናንተ በደጋጎች በተደረገው ድጋፍ ለበጎ አገልግሎት የሚውል መኪና የገዛው ሲሆን ከዚህ በፊት በባጃጅ እና በህዝብ ትራንስፖርት እየተንቀሳቀስን በተለያዩ አካባቢዎች የተቸገሩ ወገኖቻችንን ስረዳ ነበር። አሁን ግን በተለያዩ አገሪቷ ክፍሎች እየተንቀሳቀስን የተቸገሩ ወገኖቻችንን ለመርዳት ከፍተኛ መነቃቃትን ፈጥሯል። በዚህ በጎ ተግባር ላይ የተሳተፋችሁ ሁሉ ከልብ የመነጨ ምስጋና እናቀርባለሁ። ፈጣሪ ከማያልቀው በረከቱ ጨምሮ ጨማምሮ ይባርካችሁ። ወዳችኋለሁ። አንዳንድ ቦታ ላይ ማለት ነው እንደዚህ በጉሩፕ ተሰብስባችሁ ወሬ ወደዛ እንደዚህ እንደዚህ የምትሉ ወንዶች ማለት ነው፣ እውነቴን ነው ምላችሁ። ቆንጆ ቀሚስ ቆንጆ ማለት ነው፣ ወሬ ምንም የሚሻለው ቢያንስ የሚሻለው በሴት ነው። ወንድ ልጅ ኮስተር ብሎ ስራ ስራ ወስ አንድ ቦታ ተከማሽቶ ወደዚህ ወደዛ ወደ እንደዚህ እንደዚህ የሚል ቀሚስ ልበሱ። እውነታው እንዳለ እያወቃችሁ ማስመሰል የምትወዱ ስለሆናችሁ ነው እንጂ እኔ እየተቆዳሁ እየነገርኳችሁ ያላሁት ልጆች ሕፃናቶች ስትወልዱ ህጋዊ ጋብቻ የሌላችሁ ሰዎች እዚህ እየተያዙ ነው። ልጆቻችሁን እያንገላቱባችሁ ነው። ቁር ተዳምጡ በባንጋሊ የገባችሁት እራሳችሁ ናችሁ። እኔ አይመለከተኝም፣ አያገባኝም ብትጨመላለሁ። ባንጋሊ ምናምን ያላችሁት አነሳችሁት። እኔ ከመናገር ወደ ኋላ ደስ አይለኝም፣ አልወድም አሉ። በቃ ሌላ ወንድ ጋ ይዛችሁ እጅ ስለ እጅ ስትሽከረከሩ ደስ አትሉ፣ ደስ አትሉ አላቅም። እኔ ደስ አትሉ። የሀገሬ ሴት እዚህ ጋር ቁጭ ብላ ሌላ ወንድ ጋ እንደዚህ እንትን ስትል እንዲሁ ደስ አትሉ፣ አልወድም ከሀበሻ ጋር ግን የፈለገውን ብትሆኑ እኔ ምንም አይመስለኝ። በቃ ደስ አትሉ። ያንን ደግሞ የመናገር መብት ስላለኝ ፎቅ ናት። እኔ አረ ዘንድሮ ቀን፣ አረ ዘንድሮ ቀን። አሁን ቢቀና ቢቀና በዚህ ይቀናል። እልኩንስ አ እዚህ ጋ አሁን ሰሞኑን በሚያገቡት ቀን አለው። ፈጣሪ በፈቀደላቸው እቀናለሁ። ልጅ ወልደው ስመው ቤተሰብ ነው ቤተሰብ መስርተው አመት ባልን ሲያከብሩ በጣም እቀናለሁ፣ በጣም ደስ ይለኛል። እንደዚህ አይነት ነገሮች እውነት ነው ያስቀኑኛል። ከዛ ውጪ ይሄ በየሜዳው ሽኮለል የሚል አልቀናም። ለምን ስን የራሴ ሽኮለል ያለልም? እንዴ እንደ ለኮ ውጪ ነው የምሰራው። ለምን ሽኮለል ያለልም? ምን ያስቀናኛል? ከዛ ውጪ ግን በልጅ በኩል እየተነገራችሁ ያላችሁ ነገር ስሙ። የተወለዱ ተወልደዋል፣ የተፈጠሩ ተፈጥረዋል። ነገ ከነገ ወዲያ ግን አብራችሁ የምትኖሩ ሰዎች ማለት ነው፣ አብራችሁ ያላችሁ ሰዎች እባካችሁ፣ እባካችሁ፣ እባካችሁ ልጆቻችሁ በእናንተ ሁኔታ እንዲያልፉ አታድርጉ። ሲጀመር ዝሙት ያስቀናል? አያስቀናም። ምንም እንደዚህ አይነት ነገር እንትን የሚል ነገር የለው ይህ በጣም መጥፎ ስራ ነው። ከእግዚአብሔር መንገድ የሚያስወጣ ነው። ምንም ምንም ስንት አለ እግዚአብሔር ባርኮት፣ ፈጣሪ ባርኮት። እዩዋቸው በወግ በማዕረግ አግብተው ቤተሰብ እዚህ ሁኖ እኮ ቤተሰቦቻቸው ላይ ሽምግልና እኮ ይላካል። እዚህ አረብ ሀገር ሁኖ ቤተሰቦቻቸው ጋር ሽምግልና ተልኮ ለቤተሰቦቻቸው ስጦታ ተሰጥቶ ደጅ ምድሩ ቀልጦ ይሄ ያስቀናል። ሴት ልጅ የምትቀናው ወይም ደግሞ ሰው ሊቀና የሚገባው በዚህ ነው። እጅ ለእጅ ተያይዘው አሰርገው አግብተው እዚህ ራሱ ተጋብተው ህጋዊ ወረቀት ይዘው በሚፈልጉበት መንገድ ተንቀሳቅሶ ያ ነው የሚያስቀ ነው። ለሽኮለሌ ለሽኮለሌ ማ ለምን ብዬ ነምቀ ነው ሜዳ ለሜዳ ይዤ። አይ ወንዶች ድሮ ላይ እኮ አበባ የት እንደሚተከላታቁ የአበባ ትርጉም ምን እንደሆነ የማታቁ ወንዶች ሁላ ናቸው። ዛሬ ላይ ሁለት አመት ሶስት አመት ለጀነጀናቸኋት ሴት የአበባ መሀል ተሸክማችሁ የሪፖርት ትሄዱና ተንበርክካችሁ አበባ ትሰጧታላችሁ። ከአንድ ወር በኋላ አንበርክካችሁ የአላትን ገንዘብ የአላትን ነገር ሙልጭ አርጋችሁ ከወሰዳችሁ በኋላ ደህና ሰንብቺ ገለቴ ትሏታላችሁ። በደረቴ ልሂድልሽ ባናቴ ልቁምልሽ እንዳላላቱላ። አንቺ እኮ የእህቴ መብራት ነሽ፣ ያለ አንቺ ምግብ አልበላም አለኝ እንዳላላቱላ ያላትን ሙልጫ አልጎ ሲወስድ ይሸኛታል በሰላም። ኧረ በሰላም ቢሸኛት ራሱ ጥሩ ነው። ድሮ አንድ ወንበር ላይ፣ ትምህርት ቤት ላይ አንድ ወንበር ላይ ተቀምጠው ነው የተማሩት። የት እንዳለች አያቃትም ነበረ። ልክ አረብ ሀገር ስትሄድ ስልኳን አፈላልጎ ለጅንጀና ይደውላል። ከዛ እንግዲህ ጀንጅኖ ምናምን ወደ ገደለው ገብቶ